በጸጥታ ችግር የተቋረጡ የልማት ስራዎች መልሰው እንዲጀመሩ መንግስት በትኩረት ይሰራል ሲሉ በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪ እና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድዲን መሐመድ ተናገሩ። ሰላምን በማረጋገጥ የተጀመሩ የልማት ስራዎች ለማፋጠን ቃል እንገባለን ሲሉ በሰሜን ሸዋ ዞን በመርሃ ቤቴ ወረዳ የዓለም ከተማ አስተዳደርና የአካባቢው ነዋሪዎች ገልጸዋል። ኢብራሂም መሐመድ ተጨማሪ አለው በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ ሙሐመድን ጨምሮ ሌሎች የክልሉና የሰሜን ሸዋ ዞን ከፍተኛ የስራ ኃላፊዎች፣ እንዲሁም የሀገር መከላከያ ሰራዊት የክልሉ የጸጥታ አመራሮች በሰሜን ሸዋ ዞን መርሃ ቤቴ ወረዳ ከዓለም ከተማና አካባቢው ነዋሪዎች ጋር ስለ ሰላምና ልማት ውይይት አድርገዋል። እኛው ያጠፋነውን ልማት፣ እኛው ያቃጠለውን ልማት ተዉ ብለን ወይ ያጠፋውን ሰው ይዘን ለህግ ማስቀጣት ስንችል ሆ ብለን ያንኩሉ ንብረት አቃጥለናል። መንግስት ይቅር ባይ ነው። ጎንበስ ከልባችን ይቅር ታድርግንን ብለን ልማታችንን እንጀምርንን በዛግወት እለምናለን። ለምንድን ነው ውሃ የሚጠማን? ለምን ለምንድን ነው? ስለዚህ መንግስት ይህንን ትኩረት መያዝ ይገባል የሚል አመለካከት አለኝ። ንዳ ተደራጅ፣ ታጠን፣ እንደወንድሞቼ መሪ ሁን። አመሰግናለሁ ከአመት በላይ በበረሃ ስንከራተት እና የተለያዩ ስራዎችን እየሰራን ቆይቻለሁ። ይሄ የተሳሳተ ዓላማ ነው፣ የተሳሳተ አካሄድ ነው። ስለዚህ አሁንም ቢሆን በበረሃ ያሉ የእኛን አቀባበል የእኛን ወደ ቤተሰብ በሰላም የመቀላቀል ሁኔታ አይተው ይሄን ተረድቷቸው የሰላም ጥሪውን ተቀብለው ወደ ቤተሰቦቻቸውና ወደ ህዝቡ እንዲቀላቀሉ በዚህ አጋጣሚ በበረሃ ላሉት ታጋዎች ጥሬን አስተላልፋለሁ። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሽ አለማየሁ የተቋረጡ ፕሮጀክቶችን የልማት ጥያቄዎችንና ሌሎች የህዝቡን ፍላጎቶች ፈጣን ምላሽ ለመስጠት የሰላም ባለቤትነታችሁን አጠናክራችሁ ልትቀጥሉ ይገባል ብለዋል። ውሃን በሚመለከት ክልሉ ጥናት አድርጓል። ከፍተኛ ወጪ ስለሚጠይቅ የፌዴራል ውሃ ሚኒስቴር በጀትም ጭምር አመሻሽቷል። 2018 እንደሚጀመር ተስፋ አለ። ይህንንም እንከታተለዋለን ማለት ነው። ትናንትና እንዲህ ነበር እንደዛ ነበር እያሉ ወደ ኋላ እያነሱ ቁስል መነካከት አያስፈልግም። በቃ መስማማት ነው መስማማት ነው ወደፊት ነው ያጠፋ ካለ በህግ ይጠይቃል ማለት ነው። እንደዚህ አደርጋችሁ ከተማችሁን የሰላም ከተማ እንድታደርጉ ጥሪ ያቀርብላችኋለሁ። የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ካለፈው አስከፊ የሰላም ችግር ትምህርት የወሰደ ህዝብ ሰላሙን ባለቤት ሆኖ ለመጠበቅ አይቸገርም ብለዋል። መካሪያ አባቶች ስላሏችሁ ወጣቶች ስላሏችሁ ከመንግስት ጋር ተሳስረው መስራት ከኪሳራው ስለተማራችሁ ቀጣይ ከዚህ ወደኋላ እንዳይመለስ ወደኋላ የሚጎትት ካለ እየመከረ በሰላም ግባ አብረሃኛ ጋር ልማቱን ሰላሙን አጠናክር የምንልበት ሁኔታ እንዲጠናከር ነው። አደራምለው። በጸጥታ ችግር የተቋረጡ የህዝብ የዘመናት የልማት ስራዎች መልሰው እንዲጀመሩ የክልሉ መንግስት ከሚመለከታቸው ጋር ይሰራል፣ ህብረተሰቡ የሰላም ባለቤትነቱን ሊያጠናክር ይገባል ሲሉ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ መሐመድ ገልጸዋል። ይሄ መንገድ አሁን ለደረሰበት ደረጃ እንዳይደርስ እኩይ ተግባራትን ይዘው የዛ ሰዓት ያጠፉትን ወጣቶች ታሳቢ አድርጎ ይቅርታ ይሄ ትልቅ መልእክት ነው። እኛ ይሄ መንገድ እንዲሰራ እንፈልጋለን። ይሄ ትልቅ ግብአት ነው። እርግጠኛም እንሆናለን ነገ ነገ መጥቶ ለሚሰራ ኮንትራክተር ዋስትና ነው። የጥላሁን ንግግር እና ጥላሁንም በዓለም ከተማ ህዝብና በመላው ክልሉ ስም ብታመሰግዱ ደስ ይለኛል። ትልቅ ቃል ስለሆነ የተናገረው ከእናቷ አረጋም ጋር እናያገራለን። ፌዴራል ላይ ካሉ ትልልቅ ከፍተኛ አመራሮች ጋር እናያገራለን። ይሄ መንገድ አድርጎ ቤት አርጎ ነው ቶሎ ስራ የሚጀምረው። ኮንትራቱ እንዳዲስ ገብቶ ዋስትናው ህዝቡ ነው።